የጩኸች ነው ውጭ ላይ ማናት ምናምን እያሉኝ ነበርና፣ በቃ ማታ አልተኛ ነው። ተጎድቷል። እሱ ግን አሁን በጣም ተጎድቷል። አፍንጫውን እንትን ሲል ትንሽ ነሰረው ምናምን ደምቶ ነበር። ለዛ ለዛ አጋነነው። ከልጅ መሰንዘር በራሱ እኮ ከባድ ነው፣ አጋነነው እንጂ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደናነን። እንግዲህ ቤተሰቦቼ ምን እንደምላችሁ አላቅም። በየቀኑ ፈተና ነው። በየቀኑ ሮሮ ነው። የእኛ ፈተና መቼ እንደሚያበቃ አላቅም። በጣም ነው የሚያሳዝነው። አይታችኋል፣ ትናንትና እንደዚህ ባላሰብነው ነው ነገር ከቤት እንደዛ ተከስቷል። እኛ ህግን ላለማክበር ሳይሆን ህግን እናከብራለን። ግን አብሮት የኔ የኔ የኔ ተኳሽ ወንድሙ አብሮ ስለመጣ ምን እንደሚያደርጉት በቃ የህግ አካል ሆኖ ለምን ህግ አካል ጋር አይመጣም? ማዘዣ ወረቀት ይዞ ሳይመጣ አንደኛ ማዘዣ ወረቀት እንኳን አላሳየንም። በዛ ነው እኔም ወሮ ሲጥለኝ፣ ነባም ያልሆነ ነገር ያደረገ ቤተሰቦቼ በጣም ያሳዝናል። ከምር እኔ አሁን እንደዚህ ማውራት እንፈልጌ አይደለም። በጣም ነው የሚደብረው። ነባ አሁን ታስሯል፣ እስር ቤት ነው ያለው። ማስገባትም አይችሉም፣ እያስገቡንም አይደለም። ግን ደግሞ እሱን ደግሞ ማየት ስላለብኝ ምን ምን እንዳደረጉትም አላቅም ምን እንደሚያደርጉት ስለማላውቅ ግዴታ ደግሞ ማየት ስላለብኝ፣ ዛሬ ቤተሰቦቼ እናንተም እንግዲህ እየተጨናቃችሁ ስላለ ለእናንተም ግዴታ ማሳወቅ አለብኝ። ችግር የለውም። የኔ ቁስል አይደለም የታየው፣ የኔ መጎዳት አይደለም የታየው። ልጅ ቢታሰርም ይታሰር፣ ምክንያቱም አጥፍቷል። በእኔ ላይ ነው ሽጉጥ የተኮሰብኝ እና ነባንም ደግሞ ሽጉጥ ይዘሃል ተብሎ ነው በሕግ እንትን የተባለው ዙሮ ዙሮ ነገሩን ያከረሩት እነሱ ናቸው። በህግ አካል ደግሞ እኛ እንጠይቃለን የቻልነው ሁሉ እኔም እስተ ጥግ ድረስ እሄዳለሁ። ማንም ተጎርቶ ማንም ጸጥ የሚልበት ሰዓት አይደለም። ሲቀጥል ደግሞ ቪዲዮ ካሜራ ማን ለራሱ አይቷል። ብዙ ነገር ማስረጃ አለን። እንደ ፖሊስ እንደንትም ቢሆን ኑሮ ማንም ሙርጋጥ መጦ እኛን እንደዚያ ሽቀንጥሮ ጥሎ ረጋግጦን የሚሄድ ሰው በህግም ቪዲዮ ስላለ የህግ አካልም ለምንም እኔ አቀርባለሁ ምክንያቱም ቪዲዮ አለ። ያደረጉንን ነገር ከቤታችን መጣው እንደዛ፣ በህግ ማንም ህግ ሰው ቢሆን የማዘዣ ወረቀት ሳያመጣ ማንም ሰው ሊታሰር አይችልም። ማንም ሰው ከቤቱ የሚወጣ ማዘዣ ወረቀት ሲመጣ ነው። የማዘዣ ወረቀት ሳይያዝ ደግሞ ደውለልሃል ና። ለምንድን ነው እኔ እንደዚህ ሁነን ምናምን ብለው ከቤታችን አይታችኋል፣ ትንኮስ አርገውብናል። ብዙ ነገር ነው እንትን ያሉን ያደረሱብን ቤተሰቦቼ ከምርን ያሁን ምንም ምን ያሁን የምናገረውም የሚፎክረውም ነገር የለኝም። ህግና ህግ ብቻ ነው የሚዳኝን ማለት ነው። ማንም ሰው ተነስቶ ማንም ቆስሎ ማንም የኔቁ ቁስል ሳይሆን የታያቸው እሱ መያዙና ለምን ይፈረድበታል የሚባል ነገር ነው። የታያዩ ማለት ነው። ግን ደግሞ ማንም ማንም ቢሆን በሰው ላይ ተረማምዶም በእኔ ጥቃት አድርሶብኝ ነባ በእኔ የተነሳም እኔ እስር ቤትም እንዲገባም አልፈልግም። ምክንያቱም እኔ ጋ ነው ችግራቸው። በእኔ የተነሳ እሱም እንዲታሰር አልፈልግም። የእሱ የተባለው ቢመጣ ወደ እኔም አንድ ነን እሱ እና አደለም ግዴታ ደግሞ ዛሬ እስቲ ታስሯል። አጋጣሚ ወድቄ የሆነ ራሴን ስቼ ነበረ እና ይዘውት ይደዋል እና ሂጄ ነበረ። ማታ ሁሉ አላስገቡኝም ጭራሽ እንደውም በጥፊ ነው የምንልሽ አንቺነሽ የሆነ ብዙ ነገር ነው ያሉኝ። እዚ ጋ እህቴ ናት ያለች ከጎን ያለችው እህቴ ናት። ማንም ሰው ማንም ቢሆን እኛ ሰው እንደሌለን አይቶ ነው እንደዚህ የተጫወቱብን፣ ግን ደግሞ ማንም ማንም ቢሆን ሕግ ሰለሚዳኝን እና ማታ ብዙ ነገር ነው ያደረጉኝ። ፖሊሶቹም ቢሆን እዚያ ያሉትም ቢሆን ጭራሽ እንደ ሰው አይደለም ምንትን ያሉ አንቋሸውናል። የሕግ አካል ደብድባችሁ ብዙ ጣጣ ነው ያመጡ። ነባም ደግሞ እዚህ ጋር ተሳስቷል መማታት የለበትም ነበር እኔን ሲጥለኝ ነው ምክንያቱም እኔ ቆስለኛ ስለሆንኩ እኔን ሲጥለኝ ነው በጣም ስሜታዊ ሆኖ እሱም የፖሊሱን የመታው እነሱ ደግሞ እንኳን በህግ አካል ተና ከጎን ያለችው እህቴ ናት ምክንያቱም ሰው የለኝም ሰው እንደሌለ ነው የተቆጠረው ሰውማ አለሽ እንጂ ግዴታ ሰው እኮ ማ ይሄ ይቅርታ እንግዲህ ሰላም ሳልላችሁ ቤተሰብ ሰላም እንዴት ናቸው ደህና ነን እኛ። ያው የእነሱ ጉዳይ ትንሽ በክፉ ነገር መምጣታችን ትንሽ ይከብዳል። እኔም ትንሽ ጉንፋን ነገር ድምጽ ልክ አይደለም፣ ጉንፋን አሞኛልና ያው ያለንበት ሁኔታ ጉንፋን ምናምን እንደወረድሽ ነገር ሁላችንም ጉንፋን ሆና ግን ያው ያለንበት ሁኔታ ትንሽ ይከብዳል። ያው እንዳለሻችሁ በይበልጥ እሱ አስረድታቸዋለሽ። ግን ቢሆንም እኔ እንዴት እንደተፈጠረ ይህ ጉዳይ ምናምን አላውቅም። ምክንያቱም የሰው ልጅ በዋስ ነው የመጣው ምናምን ብሎናል፣ አላመንም ነበረ እሱም አላሰበውም። ዝም ብሎ ነው ተቀምጦ ያለ ስራውን እየሰራ ምናምን በቃ ባላሰበበት መንገድ ስልክ ደውለናል እንደዚህ ምናምን ብለው ውሸታቸውን፣ ምንም ስልክ አልተደወለም። የህግ ሰውነን ማዘዣ ወረቀት ቢመጣ እሱ እንኳንም ቢቢል ግዴታ ህጉን አክብርንኛል ሂድ እንለው ነበር። ግን ይመስለኛል እኔ እንግዲህ እንደገባኝ ነገር በጎን ሌላ የሆነ ነገር ግቦ ከፍለው ምናምን እንዲደበደብ ያደረጉ ሆን ብለው መሰለኝ ልዩ ባለፈው ሽጉጥ ምናምን ስላወጡበት ሁለታቸው ነው። ይሄ ሌላ ነገር ሳይሆን የሁለታቸው አብሮ መሆን ነው እንደዚህ እያንገበገባቸው ያለ። ሁለታቸው ለመለየት ነው የሁሉ ነገር እየተፈጠረ ያለ። ግን ፍቅር ያሸንፋል። በየትኛው መንገድ ቢሆን ምንም ቢመጣ ምንም፣ እሱ ማለት እሷ ናት፣ እሷ ማለት እሱ ነው። እሱ እሷን ስለደበደቧት ከእሷ መራቅ የለበትም። እሷም ቢሆን ከእሱ ጎን ናት። ሁላችንም የነሱ ትዳር፣ የነሱ ፍቅር ለወደፊት አብረው እንዲሆኑ ሌላ ነገር የበለጠ ነገር ነው ከነሱ የምንጠብቅ ሁላችንም ስለዚህ እንዲለያዩ ነው ሁሉ እየተደረገ ያለው ግን እንደዛ ፍቅርን እነሱ ማሸነፍ አይችሉም አይደለም እነሱ ማንም ሊያሸንፍ አይችልም ቤተሰብ ደግሞ ትንሽ ይከብዳል ከኋላው ነው እያዩ ነው እዚህ ነገር ውስጥ ምናምን እንደዚህ ቪዲዮ ላይ ብዙ ቤተሰብ አይወጣም እና ሰው የለን ምናምን አለች ሰው አለ ግን ግዴታ የሰው ልጅ ሰው አለ ማለት ወጥቶ የሚጣላ ሰው ምናምን መሆን የለበትም ከኋላ ሁኖ ማስታረቅ በጥሩ መንገድ መሄድ ማስተባበል ነው እንጂ ለጠብ ኖርማል ነገር ነው። አይደለም ወንድ ልጅ ሴት ልጅም በነገር እንትን ካለሽ ከባድ ነው እና ቤተሰብ ያሉበት ሁኔታ ትንሽ ይከብዳል። አሁን ሄደን እሱን እናያለን። አናስገባ ምናምን ብለዋል፣ ግን ግዴታ ነው። እዚህ ጋ ደግሞ ካሜራማን አሁን ምክንያቱም ካሜራ ይዘን ብንሄድ እነሱ ስለማይቀበሉን ምን ታረጋለ? ምስል ከሩቅ እንዴት እንዴት እንደሚያሰቃዩ ለራሱ ካሜራማን በስነ ስርዓት ተቀርጿል። እሺ ተደብቀ ነው መቅረጽ ያለብን እንጂ አሁን ካሜራ ይዘን ብንሄድ ሊያስገቡን የማይቻሉም ካሜራም አይፈቀድም። እስር ቤት ካሜራ ስለማይፈቀድ አይፈቀድ፣ እራቅ ቀበለ ፖሊስ ደብድቧል ምናምን ስለተባለ ደግሞ ያገኙበታል። አሁን ደግሞ ካሜራማን አሁን እኔ የምነግርሽ አሁን እሱን እያሰቃዩት ሊሆን ይችላል። እንግዲህ ይከብዳል። በስነ ስርዓት ራቅ ብለት ቀርጻለ። እንዴት እንዴት እንደሚያሰቃዩኝ የማታውን እንግልት ዛሬም ሰለሚደክሙት፣ ምክንያቱም ማታ እንደዛ ነበረ። በቃ ሲያመናጭቁ ጭራሽ ነባን፣ አይኑንም ለራሱ አላየትም። በጣም ነበር። እንኳን ምግቡን መልሰሽ ነው ያመጣሽ። ምግብ እንኳን ወስዳ በቃ አንሰጠውም ብለው ምግብ መልሳ ነው ያመጣሽው። እስኪ አሁንም ከተሳ ተቀበሉ ምግብ ይዘን ዛሬ ዙሮ ካሜራማን እጮሃለሁ፣ ምንላለሁ። የህግ አካልም ይሰብሰብ እሱን ሳለ ዛሬ ምን አድርገውት እንደሆነም ምንም እንደፈጠሩበት አላውቅም። ትናንትና አላሳዩኝም። እስከ አራት ሰዓት ሙሉ እስር ቤት ነበርኩኝ፣ ፖሊስ ጣቢያ ነበርኩኝ። ምንም እያሳዩኝ አይደለም። ጭራሽ እያመናጨቁኝ ዞር በዚህ እያሉ ነበረ። ዛሬ ደግሞ ካሜራማን ያለውን ነገር እስከ መጨረሻው እንድቀርጽልኝ ተደብቀ ነው መቅረጽ ያለብህ። ነባን ዛሬ አይኑን ሳላየው ምን አድርገውት እንደሆነም ማየት ስላለብኝ እና ቤተሰቦቼኝ እናንተም እንግዲህ እየተጨናነቃችሁ ያላችሁት ቤተሰብ ስላላችሁ በጣም ነው የሚያሳዝነው። አስበን አይደለም እንደዚህ እየመጣብን ያለው እና በቃ እንሂዳው

ያው ዩኒፎርም ለብሶ እሱ ላይ ዱላ መሰንዘሬ ልክ አይደለም። በጣም ከባድ ነገር ነው። እሱ ነገር የሆነ ጊዜ ያክል እንደሚያስፈርድብኝ ምናምን ነገር እንዳለ አስባለሁ ግን ፖሊስ ፖሊስ ነው። ያው ያኔም እኮ ቀጥታ ፖሊስ ጣቢያን የሚወሰዱ ስመጣ እኮ ያስገቡኝ ሲሆጣ እየነገ ትናንት እየጮች ነው ውጭ ላይ ማናት ምናምን እያሉኝ ነበርና በቃ ማታ ታቂያ ሳልተኛ ነው ያልኩት፣ በእኔ ምክንያት ብዙ ተሰቃየሽ፣ ችግር የለውም ያልፋልሽ፣ ምንም የማያልፍ ነገር የለም። ኢንስፔክተሩ ያለውን ነገር እኔ ይጨራርሰዋለሁ፣ ምናምን ብለኛል። መሲ ያው ሁሌም ከጎንዋ ሆኜ ከሁሉም በላይ ነሽ፣ ከሁሉም ሰው አንቺ ትረጅናለሽ እና ሁላ ከየት እንደጀመር ምን እንደሆን ምን እንዳሳለፍ ብዙ ነገር ታውቂያለሽ አንቺ ሁሌም ከጎንዋ እንዳትለኝ አረ፣ ችግር የለውም። እንኳን ሰው ለገዛህ እህቱ ለገዛህ ስጋ እንኳን ለሌላ ትንሽ እንትን አሉብኝ፣ ወረወሩብኝ እኮ ዛሬ። ሰው ምንድን ነው የምናደረገው? አሁን ምንድን ነው የምናግዝህ እኛ? ማለት ሰው ቤተሰብ ምናምን እንናሳወቅ እንዴ? እሺ፣ አባቴ ምናምን ለሰው እንትን ልበሉ ልንገረውነ እኮ። እሺ፣ በምን በምን በምን የሚፈታ አሁን እኮ? እኛ ኢንስፔክተሩ አውርቶኛል፣ ታያለሽ ያለውን ነገር አውርቶኛል። አንቺ ላይ ጉዳት ያደረሰችብሽ ልጅም እስር ቤት ነው ያለው። የዛን ክስም ምናምን እያወራን ነበረና እሺ እኔ በቃ እኔ አንተን ይፍቱ እንጂ በቃ አሁን ክሱንም የምናነሳው ይሄ ነገር እኔ ደግሞ እፈታለሁ። ምንም እሱ ላይ ብቻ እንደዚያ ስላደረኩ ነው። ያ ነገር ከፖሊሱ ጋር መታረቅ አለባቸው ምናምን ብሎኛል። እኔ ደግሞ ያው አፍንጫውን እንትን ሲል ትንሽ ነሰረው ደምቶ ነበር። ለዛ አጋነነው። ልጅ መሰንዘር በራሱ እኮ ከባድ ነው። አጋነነው እንጂ ያን ያክል ጉዳት ምንም ጉዳት የደረሰ ነበር። ሽማማ ቤቶች ባሉ ያክል ጉዳት አልደረሰበት፣ ግን ደም ስለፈሰሰው እንኳን ደፈሱት ከባድ ነው ሁኔታው። ግን እግዚአብሔር አለ። በሁሉም ነገር ደግሞ ሚያስጨንቅ ነገር የለም። ማ ቻንሽ ጠንካራ ደህና። ለማንኛውም አይዞሽ፣ ችግር የለውም ምንም አትሆንም። የፖሊስ ስር ቤት ስለገባ ብቻ ምንም አይሆንም። ማች ደግሞ ተረጋጊ። ዋናው ግን እኛ ምናደርግል ነገር ካለ፣ ምናናግረው ሰው ካለ ቤተሰብ እንደዚህ ታዋቂ ምናምን ሰው ካለ እንፈልግና እኛ እንናገርለን። ለምን እየተሸፋፍ ተሸፋፍኖ የሚሆን ነገር የለም። ከቀን ቀን ነገሮች እየገነኑ ነው መጡታ። እንዴት ነው እጅ፣ ምንድን ነው? በጣም እጄ ደህና። ምንም ያን ያክል ጉዳት የሚባል የለም ትንሽ ሽማን ሻሸል ውስጥ ያሉ እስረኞች አሉ ነበር። ስንት ጊዜ ያስቀመሷቸው ምግብ እንኳን ሲያመጣ ሰው እንኳን መቀየር ልብስ እንዴ፣ ልብስ ያለሽ አያቆይሁም ፖሊስ ጣቢያ ቢፈረድ ምናምን እሺ፣ ግን ፖሊስ ጣቢያ ሁን አትቆይም። እኔ አላቅም ስልሽ፣ ያው ምናልባት ሰኞ ምናምን የሆነ ነገር ይኖራል። እኔም እሱ ነው ተስፋ ማድረግ። ዛሬ ደግሞ ሰው መውጣት አይችልም፣ ስራ ነው ያው፣ አይችልም እንጂ አንድ ውሳኔ ወስ ነበር ወይ ትፈታለህ ወይ ወሰንባል የሆነ ነገር ይኖር ነበረ። ስለዚህ አሁን አንተ ልዩ ደህና ከሆነ ደግሞ ፖሊሱን ነው ወይ እኛ እናናግረው። እሱ ከከሰሰ ይገንብሃል። ፖሊሱን ግን ይሄ ነው አን አንተ ድረስ ያደረሰም ትዕቢት ነው። ከመጀመሪያው ጀምሮ ለመኖር ሲል ነገር ለማሸነፍ ይራራል ማለት አይደለም። ከእሱ ጋር ትታረቃላችሁ። ሰላም ይሁን አሰላም ይሁን ትክ እንደዛም ደግሞ ውጡ ውጡ እንትን እያሉ ነው። እኔ ምንም አልሆንም። ለእኔ ምንም አታስብም። እኔ ምን ሆናለሁ? እኔ እኮ ምንም አልሆንም። አንተ ነህ እዚህ ብቻ ነኝ። ይሄ ነበር አንዱ። ምን አይነት እንደው ጣጣ ነው የመጣብን። ግን ምንድን ነው እንደዚህ እየሆነ ያለን? ግን ለበጎ ነው። ምን ታውቂያለሽ? ሁሉም ነገር ለበጎ ነው። ጥሩ ነገር ሁልጊዜ የምንፈተና እንደሆነ ይሄ ደግሞ ፈተና ነው። ምንም እንትን ማለት የለብሽም። ከምር እኔ በጣም እኔ እናት በቃ አንቺ ምንም ማዘን የለብሽም። ቁስልሽን በደንብ ተንከባከቢ። ያው መሲ ስላለች እኔ አላስብም ለዚህ። በደንብ ተንከባከቢ እራስሽን፣ ትሪት አርጊ። እኔ ምንም አልሆንም፣ እወጣለሁ። ወንድ ልጅ ደግሞ መዳምትነ ራሱ አለውስጥ ሚያል የረበሽልሽ እንደዚህ ከሆነሽ ነው ከኔ ጋር ምትታይ የምታሳዝኝኝ እንደዚህ ስታደርጊኝ እኔ የምር እኮ እሺ፣ ምን ላድርግ አሁን? እሷና እኔ ምን ማድረግ አለብን? ምን ልንገርና አታርጉኝ። አንተ ውስጡን እንዴት አንተ ውስጡ ነህ እንዴት ፈታዋለህ? ቤተሰብ እናናገር ወይ ደግሞ ፋዘር እንንገረው፣ አይመስልሽም? እንገራው፣ መጥቶ የሚያቀው ሰው ይኖራል። የሆነ መፍትሄ ይፈጣል። አሁን አለመናገር ይሁን አንተም ትጎዳ ተቀጥተህ ምናምን ቅጣት ከተባለም ተቀጣበት። ተቀጥ እሺ፣ ምንድን ነው የምትደፋ ወረነ ባበና ታትነባሳዘንሺ ነው። በቃ እኔ እያልኩሻለ ንችራችን ተንከባከብ። እኔ እወጣለሁ። ለእኔ ቀላል ነው። በቃ አውርቹ አለ ወጣል። አሁን ደግሞ እየጮህባችሁ ነው። ሄዱ በቃ ሌላ ድጋሚ ስትመጡ ደግሞ እንደ ጥቁሮ ነው የሚይዛችሁ። ችግር አለው አሁን ትንሽ ቢሰጡን ፖሊስ ጣቢያ ማለት